መልከቱ፣ እንግዲህ እዚህ ጋ ምንም ነገር እንዳልሰራ ሰው ጓደኛ ይጠፍታብኛለች ብላ ስታፈላልግ ነበረ። ግን የጓደኛዋን ህይወት ያጠፋችው እሷ ሆና ተገኘች ማለት ነው። አስባችሁታል? እባካቸው እህቶች፣ ስደት ሀገርም ላይሆን የትኛውን ቦታ ላይ ጓደኛ ይቅርባችሁ፣ የምለው በምክንያት ነው ማለት ነው እና ታቃላችሁ ቤሩት ላይ የተፈጠረውን ነገር በዚህ ሰሞን እና አንዲት ሴታችን ተገላ ሻንጣ ላይ ተጠቅልላ ቆሻሻ ላይ እንደተጣለች። እሷን ግን ለዚህ ያበቃቻት እዚህ የእጅ ምልክት ያለበት ወይም ደግሞ አረንጓዴ ልብስ የለበሰች ናት። የገደለቻት ማን ነው? ዛሬ ፍርድ ቤት ቀርባ ያለችውን ነገር እያንዳንዱን ነገር አክባሩ ነው የምነግራችሆናል። ቪዲዮ ላይክ ሼር እያደረጋችሁ ጀምሩት። እንዲሁም ደግሞ ስደት ሀገር ላይ ያላችሁ እህቶቼ እባካችሁ ጥንቃቄ እንዲታደርጉ ፈልጋለሁ ማለት ነው። አሰላም አሰላሙ አለይኩም ወረህመቱ ላይ በረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገውሉ ሰላም ነው አላ ስብኖ ታላ ብያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባቴ በፊት እዚህ ጋር እንደምትመለከቱት በዚህ ሰሞን ሀገር እንደምገባት አውቃላችሁ ትኬት ቲኬት ቆርጫለሁ ሀገር ለመግባት አሁን ከአስር ቀን ወይም ደግሞ አስራ ሶስት ቀን ነው የቀረኝ። ግን ወላይ ሴትዮ እያሰቃይችኝ ነው። እንደ ረመዳን ነው ስራ እያሰራችኝ ያለችው። ለምን እኔ ከሄድኩ በኋላ የሚሰራላት የለም። በዚህ ሰሞን ደግሞ አዚማ አለባት። ልቀመጥ፣ ልቆም ከልክለኝ። ይኸው ቁጭ ብዬ ስራ እየሰራሁ እንደ ረመዳን ታውቃላችሁ። ረመዳን ሳል ላይ ፈጣይር ይሰራል፣ ሰንቡሳ ይሰራል። እንደዛ ነው እየሰራ ያለሁትና እየሰራሁ እዚህ ጋ ቪዲዮ እየሰራሁላችሁ ነበረና ስለዚህ አባይቢ እሱን እየሰራ ወለ በአጋጣሚ ቲክቶክ ላይ ገብቼ ዞር ዞር ስል የአሁኑን ቪዲዮ አገኘሁት ማለት ነው። በጣም ልብ የሚሰብረው በጣም የሚያሳዝነው ያመናችሁት ከጎን ይሆናል ወይም ደግሞ ከጎኑ የደረሳችሁለት በችግሩ ሰዓት የደረሳችሁለት በችግሩ ሰዓት የሆናችሁት እና ብዙ መስዋዕትነት የከፈላችሁለት ሰው ነው የናንተን ህይወት የሚያመሰቃቅለው ወይም ደግሞ የናንተን ህይወት የሚያበላሸው ማለት ነው እና አባካችሁ፣ ስጠት ሀገር ላይ ያላችሁ ማንንም እንዳታምኑ ነው ከፈጣሪ ውጭ ያስገቷቸዋል ማንንም አምናችሁ ራሳችሁን አሳልፋችሁ ለማንም እንዳትሰጡ ማንም ጋር እንዳትሄዱ። በአሁኑ ሰዓት ላይ ጓደኛዬን ያለችኝ የከለ እንዲያለኝ የከለ እንዲያለኝ ያላችሁ አትውጡ ውጭም ማለት ነው ስራችሁ ቦታ ቁጭ በሉ። ወላ የመዳን ቤት ንዕማ ነው ሀባይቢ የመዳን ቤት ጥሩ መዳን ቤት ካጋጠማችሁ እንደ መዳን ቤት ንዕማ የለም። በአሁኑ ሰዓት ላይ ኢትዮጵያዊ ጠላት ነው የሆነው ራስ በራሳችን ጠላት ሆነላል እና አረቦች ይሻላሉ። የፈለገ ያክል አረቦች መጥፎ ቢሆኑም እንደኛ ግን ይጨክናሉ ብዬ አላስብም። እኔ እስካሁን ከመዳሜ እንጣላለን፣ ግን ለአምስት ደቂቃ ተጣልተን እንረሳዋለን። እሷም ትረሳዋለች፣ እኔም ረሳዋለሁ። ግን እንደ ሀበሻ ጠላት የለም። እኛ ራስ በራሳችን ጠላት ሆነን አስባችሁታል? ባዳ ሳይመጣ በሰው ሀገር ላይ ተቃክፈን ራስ በራሳችን በምንደራረስበት ፋንታ የሰውን ህይወት የገዛ ዜጋችንን ህይወት ስናጠፋ አስቡት። ለዛውም ደግሞ ሴት ሆናችሁ ምን ያክል ቢጨክኑ ነው? ምን ያክል ውስጣችሁ ቢጠነክር ነው? ምን ያክልስ አራመኔ ቢትሆኑ ነው? በዚህ ልክ ሴት ሆናችሁ በሴት ልጅ ላይ የምትጨክኑት በሴት ልጅ ላይ ሞትን የምትፈርዱት ሴት የሴትን ልጅ ህይወት የምታጠፉት። እና ታቃላችሁ፣ በዚህ ሰሞን መግቢያ ላይ እንደነገርኳችሁ ቤሩት ላይ የተፈጠረውን ነገር ታቃላችሁ። አንዲት እህታችን ቤሩት ላይ ተገላ በስለት ነገር ተወጋግታ ሻንጣ ላይ ተጠቅልላ ቆሻሻ ላይ እንደተጣለች ታውቃላችሁ። እሱንም ደግሞ ያገኛት የዚሁ ሀገር ፖሊስ ነው፣ የዚው ሀገር አረብ ሀገር ያሉ አረቦች ነው ያገኟት ማለት ነው። እና ለዚህ ደግሞ ያበቃቻት ማን ብትሆን ጥሩ ነው? የገዛ ዜጋችን፣ የገዛ ጓደኛዋ፣ አብራት የጠጣች አብራት የኖረች ካለችበት ቦታ ወይም ደግሞ ከእጃዛ ቤቷ እሷ ጋር መታ ነው ይሄ ነገር የደረሰባት እና ምን ያክል ጨካኝ! ቢያንስ እኮ ለልጇ እንኳን ቢተዋት። አስባችሁታል? ልጅ አላት አሉ። ወላይ ልጄ እናቴ ትመጣልኛለች እያለች እያለ ወይም ደግሞ እያለች ትጠብቃለች። እሷ ግን የነጌ ቀነ ከሀገር ገብቼ ልጄን አሳድጋለሁ ብላ በሰው ሀገር ላይ እየለፋች ህይወቷ እንዲያልፍ የገዛ ዜጋዋ ምክንያት ሆነቻት ማለት ነው እና በጣም የገረመኝና በጣም ግር ያጋባኝ ነገር ምን እንደሆነ ታውቃላችሁ? ምንም ነገር እንዳልሰራ ሰው ጓደኛ ይጠፍታብኛለች ብላ ስታፈላልግ ነበር አሉ። የገደለቻ የትራሷ ማለት ነው እና እኔ እኮ ምን ያክል ጭካኔ ውስጧ ምን ያክል እዚህ ጋ፣ በነገራችን ላይ ወላሂ ከእናንተ ጋር ቪዲዮ እየሰራው እዚህ ጋ ሰቱ ያመጣ ደመወዜን ሰጠች። እንዴት ደስ እንዳለኝ እንዴት ደስ እንዳለኝ ወላሂ። እና ሀገር ለመግባት መግባት ይኸው ወላሂ ሁለት ወር ሙሉ ሲለምናት ነበረ። ፈጣሪ ደግሞ ዛሬ አላልቷት የሁለት ወር ደመወዜን ሰጠች ማለት ነው እና እና መግቢያ ላይ ምን እየተናገርኩ ነበረ? ወሬውን ቀየርኩት፣ እና ይቅርታ አድርጉልኝ። እና ምን እያደረገች ነበረ? ምንም ነገር እንዳላጠፋ ሰው፣ ምንም ነገር እንዳልሰራ ጓደኛ፣ በቃ እንደ ወዳች እንደ መልካም ሰው ጓደኛዋ ጥሩ የነበረች ጓደኛ እንዲህ ነበረች እያለች እንትን ጓደኛዋን ስታመጓግስ እና ጓደኛዋን ስትፈልግ ነበር አሉ። ከዛ በኋላ ደግሞ ሞታለች ተብላ እንትን ሬሳዋ ሲገኝ ስታለቃቅስ ነበረ። ካሜራው ላይ እንዳያችሁት ማለት ቤት ውስጥ ያሉበት ቤት ውስጥ ካሜራ አለበት እና እይ እያለች ነበር እሪ እያለች ነበረ ማለት ነው። እና በጣም የገረመኝ ነገር ምንደው ታውቃላችሁ? ምን ያክል ጭካን እኔ እኮ አለመፍራቷ፣ አለመደንገጧ፣ ድሬሳ እንኳ ሲገኝ አለመደንገጧ እኮ ነው የገረመኝ። እና በጣም ነው ግራ ያጋባችኝ ማለት ነው። ወላሂ ላዚም በጣም ነው የደነገጥኩት እኔ ከዚ። እኔ ወላሂ እውነት ለመናገር እኔ ጓደኛ የለኝም። እኔ የራሴ የሚለው የሚጠጋው የምስጥሬን ሁሉ የሚነግረው ጓደኛ የለኝም። አልሐምዱሊላህ እና ጓደኛ የለኝም እኔ። ይህን ይህን ነገር ግን ሳይ እንኳንም ጓደኛ አኖረኝ ነው ያልኩት። ጓደኛ እኔ እንደዚህ ማውራቸው እና ዝም ብዬ ሰላምታ ምናምን አለኝ፣ ግን እንትን ያኒ ምስጥር እስከ መነጋገር የቅርብ የራሴ የሚላት ጓደኛ የለችኝም። እንኳንም አኖረችኝ ነው ያልኩት። እንኳንም አኖረችኝ እኔን ህይወት የምታበላሽብኝ ከሆነ እና ለእኔ ህይወት ማለፍ ሰበብ የምትሆን ከሆነ ለምን ታደረግልኛለች? ገባችሁ። እና ስደት ሀገር ላይ ያላቸው እህቶቼ ማንንም እንዳታምኑ ጓደኛ አይነት ምን አይነት እያላችሁ ማንም ጋር ሄዳችሁ እንዳትቀመጡ ማንም ጋር እንዳትሄዱ። አረብ ቤት ይሻላችኋል። አረብ ቤት ስሩ። አረብ ቤት እየሰራችሁ ህይወታችሁን ቀይሩ። ከዛ ደግሞ ወደ ሀገራችሁ ግቡ። ማን ነው በዚህ ሀገር ላይ ጓደኛ አለኝ ብላችሁ ከጓደኞቿ ውጭ መውጣት መዝናናት ምናምን ይቅርባችሁ። ወላሂ ለአዚም ይቅርባችሁ። አባይቢ በጣም በሆኑ ሰዓት ላይ ሰው ከፍቷል። ማንም ጋ እንዳትሄዱ፣ እጃዛ ቤት ራሱ አንድ ጓደኛችሁ ነይ እናሳልፍ እንኳን ብትላችሁ እንዳትሄዱ በጭራሽ ማለት ነው። በዚህ ሀገር ላይ ማሳለፍ ምናምን እንትን ለአንድ ቀን እጃዛ እንውጣ ማለት እራሱ ይቅርባችሁ ማለት ነው። ሀገራችሁ ገብታችሁ መደሰት ትችላላችሁ። በዚህ ሀገር ላይ ሰርተን ለመለውጥ የመጣ ነው፣ ስራችን ላይ ነው ማትኮር ያለብን ብዬ ነው ማስበው እንደራሴ ማለት ነው። እና እባካችሁ ተጠንቀቁ ሰው ከፍቷል። እኔ በጭራሽ ሰው አትመኑ ሳይሆን በቃ ውስጣችሁ ጥርጣሬ መኖር አለበት፣ ያ ሰው ደግሞ ለእናንተ መጥፎ መሆኑን እና በቃ ሁኔታው ከበፊት ሁኔታው የተቀየረ ከሆነ ከዛ ሰው ቀስ ብላችሁ ራቅ ማለት ነው ያለባችሁ። ህይወታችሁ እስካልፍና ህይወታችሁን እስከሚያጠፋው ድረስ አትጠብቁ። ወላሂ ነው የምላችሁ እና ተጠንቀቁ ሀባይቢ አላ ይጠብቀንም እናንተንም የሚጠብቃችሁ እኔንም በዱዋችሁ አትርሱኝ። አላህ በሰላም ለሀገሬ እንዲያበቃኝ እናንተንም ደግሞ በሰው ሀገር ላይ አላህ ጠብቆ ለሀገራችሁ ያብቃችሁ። ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ። እንዲሁም ደግሞ በሰው ሀገር ወጥቶ ከመቅረትም አላህ ይጠብቃችሁ። ሲቀጥል ደግሞ በረካውን ውስጣችሁ ለክፉ የሚፈልግ አያገኛችሁ፣ ለከይር የሚፈልግ ደግሞ አይጣችሁ። በአጠቃላይ ማን አላህ የራህመቱን በሬክ ፈትላችሁ ወዳችሁ አለው። ከኔ በላይ ደግሞ አላህ ይውደዳችሁ እና ምን ነበር ለመናገር የፈለጉት? ፍርድ ቤት ቀርባ የመጀመሪያ አላመነችም ነበረ። መጨረሻ ላይ አምና ይሄው የገዛ ዜጋችን ሆና ተገኝታ፣ መጀመሪያ ግን አረብ ነበር የተጠረጠረው፣ ግን አረብ አይደለም የገዛ ዜጋዋን ተገደለቻት የተገደለቻት እና የገዛ ጓደኛዋን ተገደለቻት የተገደለቻት እና ለፍርድ ቤት ቀርባ መልስ ሰጥታ አሁን ላይ እስር ቤት ትገኛለች እላችኋለሁ። ሁለት ሁለት ነበር የተጠረጠሩት አንዷ ብቻ እንደሆነችን የታወቀው እና ፈጣሪ ጠብቀን የሚጠብቃችሁም ሀባይቢ ከእንደዚህ አይነት ጣላት እና ከእንደዚህ አይነት አረመኔ፣ ከእንደዚህ አይነት ጨካኝ ሴቶች አላህ ይጠብቃችሁ፣ ወንዶቹም በአጠቃላይ እና። ሀባይቢ ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። ሰላማችሁ ይብዛልኝ። በጣም ነው የማመሰግነው ስለምትከታተሉኝ ላይክ ስለምታደረጉልኝ። ወላሂ ክርስቲያኖችም ሙስሊሞችም በጣም ነው ወዳችሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። የኔ ምስኪኖች፣ የኔ ቅኖች፣ የኔ መልካሞች ወላሂ ነው የምላችሁና፣ አንዳንድ ደግሞ ወላይ ደስ የሚሉ ነገር፣ በቃ ፈጣሪ ያሰበሽውን ያሳካልሽ። በቃ ወላይ በሃይማኖታቸው ክርስቲያኖች ራሱ ማለት ነው፣ በሃይማኖታቸው ዱዓ ሳረጉልኝ፣ ጸሎት ሲጸልዩልኝ፣ ምን እንዴት ደስ እንደሚለኝ። ውይይ ኩፋይን ካብኝሽ፣ ወዳችኋለሁ፣ ሀባይቢ በጣም ነው የምወዳችሁ።